ዛሬ የምነግራችሁ ፍትሃዊና ከፍትሃዊነቱን በላይ ደግሞ አእምሮን ተጠቅሞ ሰዎች ሲከዳዱና በመሃላቸው ላይ ውሸት ሲፈጠር እንዴት አድርጎ ውነቱን እንደሚያወጣ የሚያሳይ የሆነ ታሪክ ነው አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሰያ ቤተሰቦች ይህ ያላችሁበት ሰያ ቲዩብ ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮዎችን ስትጀምሩ ላይክ በማድረግ እንድታበረታቱኝ እጠይቃችኋለሁ ወደ ታሪኩ ከመምጣቴ በፊት አንድ የጀመርነው ነገር አለ ያም ምንድነው ቁርአን መቅራት ለምትፈልጉ ወንድም እህቶች የትም ቦታ ሆናችሁ ባላችሁበት ቦታ ላይ በኦንላይን መማር እንደምትችሉ ልነግራችሁ ነው። ብዙዎች ተመዝግበዋል። የተወሰኑ ሰዎች ይቀሩናል መመዝገብ ትችላላችሁ። ወደ ታሪኩ ስንመለስ አንድ ፍትሐዊና በጣም ብልጥ የሆነ መሪ በሰዓቱ ሰዎች ሲከዳዱ እንዴት ብሎ ተንኮላቸውን እንደሚያወጣውና እውነታውን እንዴት እንደሚያሳያቸው እንዲሁም ደግሞ የተበደሉ ሰዎችን ከበደላቸው እንዴት እንደሚያጸዳቸው የሚያሳይ የሆነ ነው። ንጉሱ ፍትሐዊ ብቻ አይደለም ሰዎች በዳደሉም ተንኮላቸውን ሁሉ የማውጣት አቅም አለው ይባላል በሆነ ሰዓት ታዲያ ሁለት ተካሳሾች ወደ እሱ ከመምጣታቸው በፊት ታሪካቸው ይህን ይመስል ነበር ሁለቱም የሚኖሩት አንድ አካባቢ ሲሆን ጉርብትና ጀምረዋል በጉርብትናቸው ውስጥ ደግሞ አንዱ በጣም ተቸግሯል። የተቸገረው ሰውዬ ወደ ጎረቤቱ ይሄዳል ጎረቤቱ ጋር ሂዶ ሊበደር በሚፈልግ ሰዓት ጎረቤቱ ግን እዛ ቤት አልነበረም በዛ ሰዓት ሚስቱን አግኝቷታል ሚስቱን ጠየቃት እባክሽን እኔ ልበደረው ፈልጌ ነው የመጣሁት በአሁኑ ሰዓት በጣም ተቸግሬያለሁ ይላታል። ይህ ሰው በጣም ሳሊህ የሆነ ሰው ነው፣ አበዳሪው ማለት ነው። ከዛም በኋላ አይ ይህ ሰውማ አሁን ቤት የለም። ማታ ነው ሊመጣ የሚችለው። ነገር ግን የሥራ ቦታው እዚህ ነው፣ ከሄድክ ታገኘዋለህ በማለት ወደዛ ቦታ ትጠቁመዋለች። ይህም ሰው ወደዛ ይሄዳል። ከዛም ሲሄድ ያገኘዋል። ባገኘው ሰዓት ታዲያ የቅርብ ጎረቤቴ በማለት ይዘይረዋል። ዘይሮትም እዛው ሥራ ቦታው ላይ ያስተናገደው ባለበት ሰዓት ላይ አሁን እኔ የመጣሁት ጫንቆይ ነው፣ ተቸግሬ ነው ይለዋል። ምን ተቸግረህ ነው ብሎ ሲጠይቀው እሱም አሁን ላይ ቤቴ ውስጥ የሚላስ የሚቀመስ የለም። በጣም ተቸግረ ያለሁኝ ስራም የምሰራበት ነገር እያጣሁ ነው ያለሁት። ስለዚህ እንድታበድረኝ ፈልጌ ነው ይለዋል። ምን ያክል ገንዘብ ላበደረህ ይለዋል። ከዛም አንድ ሺ ሪያል እፈልጋለሁ ይለዋል። በዛ ሰዓት አንድ ሺ ሪያል በጣም ብዙ ነው። ነገር ግን ጎረቤቱ ስለሆነና የጎረቤትን ሀቅ በደንብ የሚያውቅ ሰው ስለነበረ ለጎረቤት የማይደረግ ነገር የለም በማለት እሺ ብሎ ነገ በዚህ ሰዓት እዚህ እዚህ ቦታ እንገናኝና ያንን ገንዘብ ይዤ እጠብቀሃለሁ እሰጥሃለሁ በማለት ይነግረዋል። ከዛም በኋላ ነጋ። ከነጋ በኋላ እዛ ዛፍ ስር ላይ ቁጭ ብሎ ይጠብቀዋል ያችን ገንዘብ ይዞ ማለት ነው። ይህም ሰው እየከለበ መጣ ያለበት ቦታ ላይና ያለውን ገንዘብ ይዞለት እየጠበቀው ነበር በሰዓቱ። ከዛም መጣና በጣም ደስተኛ ሆኖ አንድ ሺሪያል ቆጥሮ በሁለቱ መካከል ማንም ሳይኖር፣ በትምምን ብቻ ያንን ገንዘብ ይዞ ተመለሰ። በሚመለስ ሰዓት አንድን ቃል ገባ። ያም ቃል ምንድን ነበረ? የዛሬ ሶስት ወር ድረስ እከፍልሃለሁ፣ የዛሬ ሶስት ወር ድረስ በእርግጠኝነት እከፍልሃለሁ በማለት ይነግረዋል። በቃል ብቻ ነበር የነገረው። እሱም ጎረቤቴ ይክደኛል ብሎም አላሰበም። እሱም የዋህ ነው፣ በጣም ጥሩ ሰው ነው፣ ሳሊህ የሆነ ሰው ነው። ሁሉም ሰዎች እንደዛ ይሆናሉ ብሎ ከማሰብ የተነሳ እሺ ብሎት በዛው ተለያዩ። ሶስት ወሩ ደረሰ። ሶስት ወሩ በደረሰበት ሰዓት ላይ ይሄ ሰውዬ ደግሞ ተቸግሯል፣ ገንዘቡን ይፈልገዋል፣ ተስፋ አድርጎ ነበር። ወደዛ ሰው ቤት ሄደ፣ ወደ ጎረቤቱ ጋር ማለት ነው። ከዛም አንኳኳ። አቤት ምን ነበር ብሎ ጎረቤቱም ወጥቶ ያናግረዋል። በሚያናግረው ሰዓት ባለፈው ዕለት የሰጠውህ እኮ አሁን ሶስት ወር ሞልቶታል፣ እንግዲህ እስካሁን ድረስ አልሰጠኸኝም። ለዛ ነው የመጣው፣ በማለት ይጠይቀዋል። በዚህ ሰዓት ያ ሰውዬ መጀመሪያውንም ሊሸመጥጠው ፈልጓልና ፈጽሞ ብር የሚባል አላየውም፣ አንተም አልሰጠኸኝም፣ አንድ ሺህ ሪያል የሚባል ነገርም የለም ኔጋ በማለት ይክደዋል። በዚህ ሰዓት በጣም እየተመላለሰ ብዙ ጊዜ ይጠይቀዋል። ነገር ግን ያ ሰው የሚናገረው ንግግር ተመሳሳይ ነበረ። የለም እኔ ጋ ገንዘብ የለህም፣ እባክህን አታስቸግረኝ እያለ እንደውም እሱ ይቆጣው ነበረ። እሱም በገንዘቡ ተሸማቀቀ። ብዙ ሰዎችም ሽምግልና መሀል እንዲገቡ አደረገ። ነገር ግን ሽምግልናውንም ጣሰ። በፍጹም አልሰጠህኝም፣ አላበደርከኝም፣ ይሄን የሚባል ገንዘብም አላቅም በማለት ይሸመጥጠዋል ማለት ነው። በዚህ ሰዓት ይሄ ሰው እየተጨነቀ ብሩም አስፈለገው። በሰዓቱ ብሩ ከፍተኛ ብር ነበረ። አንድ ይላል ማለት ነው። ከዛም ወደ ዳኛው ወደ ፍርድ ቤቱ ሄደ። ፍርድ ቤት ሄደና ዳኛው ፊት ይሄንን ጉዳይ አስረዳ። ጎረቤት ነበረኝ፣ ሻሌሕ ነው ብዬ አስበው ነበረ። እኔ ምንም አልጠረጠርኩም ነበር፣ እንደዚህ እንደዚህ ገንዘብ አበድሬው፣ ነገር ግን እሱ ሊመልስልኝ አልቻለም ብሎ ይናገራል፣ ለፍርድ ቤቱ ዳኛ ማለት ነው። የፍርድ ቤቱ ዳኛ ጉዳዩን ሙሉ ለሙሉ ከሱ ወሰደና ያንን ሰውዬ አስጠራው። ያን ሰውዬ መጣ። ጎረቤትህ እንዲህ እንዲህ ብሎ እየከሰሰህ ነው፣ አንተ ምን ትላለህ ብሎ ሲጠይቀው፣ በፍጹም እንደዚህ የሚባል ነገር የለም እኔ ጋ አላበደረኝም አላየውምም፣ በገንዘብም ተገናኝተን አናውቅም በማለት ይመልስለታል። ለዳኛው ማለት ነው። ከዛም ዳኛው ዞር አለና ለሰውየው ጠየቀው አበድረህዋል? እሱ ነው ሰውየው። ትክክል ነህ ብሎ ሲጠይቀው አዎ ልክ ነኝ ክቡር ዳኛ ሆይ፣ እኔ አበድሬዋለሁ። የዛሬ ሶስት ወር ነበር ያበደርኩት። ሶስት ወር ሙሉ ጊዜ ጠብቄዋለሁ፣ አልሰጠኝም። እየሸራረፈ እንዲሰጠኝም እድል ሰጥቼዋለሁ፣ አልሰጠኝም። ሽማግሌ ይዤበትን ይጃለሁ፣ አልሰጠኝም፣ ካደኝ በማለት ይነግረዋል ለዳኛው። በዚህ ሰዓት ዳኛው አንድን ነገር አሰበ፣ ዘየደ ማለት ነው። ይህ መላ በጣም የሚገርም ነበር። ሱብሃንአላህ። ተበዳሪውን ሰውዬ ውጣ ይለዋል። ከወጣም በኋላ የት አካባቢ ነበር ያበደርከው ብሎ አበዳሪውን ሲጠይቀው እዚህ እዚህ ቦታ እንደዚች አይነት ዛፍ አለች። እዛሽ ዛፍ ስር ነበር ያበደርኩት አለው። ከዛም እሺን አግባ ይለውና ያስገባዋል ሁለቱም ባሉበት ቦታ ላይ ሂድና ካበደርክበት ቦታ ላይ አፈር ዘግነህ አምጣልኝ ይለዋል። በዚህ ሰዓት ሁሉም ተወዛገቡ። እዛ አካባቢ ያሉ ሰዎች ሁሉ ግራ ገባቸው። አፈሩ ምን ይሰራል ያበደረበት ቦታ ሂዶ ያመጣው አፈር ምን ሊያደርግ ይችላል በማለት ሁሉም ተወዛግበው ባሉበት ሰዓት ላይ ይሄ ሰውዬ ሄደ አፈር ሊያመጣ ማለት ነው። አፈር ሊያመጣ ከሄደ በኋላ ዳኛው በጀርባ በኩል ወጣና ያንን ሰውዬ ይቀራው ጠርቶት አስቀመጠው፣ እዛ ክፍል ውስጥ ማለት ነው። ያ ሰውዬ እንደሄደ ነው ሁሉም የሚያውቁት። ይህ ተከሳሽም የሚያውቀው ያ ሰውዬ እንደሄደ ነው። ከዛ በኋላ ሰዓቱ በጣም ሄደ፣ ብዙ ሰዓት ጠበቁት፣ ሊመጣ አልቻለም። በመጨረሻ ይሄ ሰውዬ በዛው ጠፋ እንዴ ለምንድነው የማይመጣው በማለት ዳኛው በጣም ተበሳጨ። በሚበሳጭ ሰዓት ይህ ተከሳሽ ሰውዬ ብድግ አለና፣ ክቡር ዳኛ፣ የሄደበት ቦታ እኮ በጣም ቅርብ ነው። እስካሁን ድረስ ያልመጣው ይሄንን ዳኝነት ስላልፈለገው ሊሆን ይችላል። ስለዚህ ወደ ቤታችን እንድንሄድ ፍቀድልን ክቡር ዳኛ በማለት ይናገራል በዚህ ሰዓት ሰዓት ዳኛው ፈገግ አለና የሄደበትን ቦታ ታውቃለህ እንዴ? አለው። አዎ፣ አውቃለሁ። እንዴት አወከው? አለው። ያው ቦታውን ከዚህ በፊት አብረን ስላየ ነው በማለት ይናገራል። ይህ ሚስጥር ወጣ ማለት ነው። አሁን ዞር አለና፣ አዎ፣ አበድሮሃል ያበደረህም እንደዚህ አይነት ቦታ ነበረ። ነገር ግን አንተ እንዳበደረህ ዋሽተሃል፣ ክድኸዋል። ነገር ግን ያበደረበትን ቦታ የሰጠብህን ቦታ ግን ልክድ አልቻልክም። ስለዚህ አንተ ነህ ጥፋተኛ፣ እሱ ትክክል ነው። አሁን ገንዘቡን መስጠት ይኖርብሃል። እስክትሰጠው ደግሞ ወደ ማረፊያ ቦታ መሄድ ብሎ እስር ቤት አስገባው ይባላል። አስቡ እንግዲህ ሰዎች አላህ ስብሐነወ ተዓላ የሰጣቸው አቅም አንድ ብቻ ላይ ሆን ይችላል። ሁላችንም የተለያየ የሆነ አቅም ይሰጠናል። የአእምሮ አቅም ብስለት ማለት ነው። ይህንን ብስለት ተጠቅመን ለመልካም ካደረግነው መልካም ነገርን እንፈጽምበታለን። ለመጥፎ ካደረግነው ደግሞ መጥፎ ነገርን እንፈጽምበታለን። ይህ ተበዳሪ የሆነ ሰው ተንኮልን ሸርቦ ሲያበድረው ጽሑፍ እንዳይኖር፣ ምስክር እንዳይኖር ነገሮችን ሁሉ ለማጥፋት ፈልጎ ነበር ያደረገው ነገር ግን ከሱ የተቻለ ተንኮለኛ ሰው ደግሞ አገኘው ማለት ነው። ይህ ዳኛ ነገር ግን ዳኛው ተንኮሉ ለመልካም ነገር ነበር እንዲጠቀመው የሆነው። ስለዚህ ተንኮላችንን ለመልካም ነገር ካዋል ነው አሁንም ፍትህ አይጠፋም ብዬ አስባለሁ። የዛሬው ታሪክ ይህን ምስል ነበር። ሼር ማድረግን እንዳትረሱ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ቃይደትን ኑራንያ ቁርአንና ተጅዊድን መማር ይፈልጋሉ? እንግዲያውስ ከዚህ በፊት አምስትና ከዛም በላይ ዓመታት ውስጥ ብዙ ተማሪዎችን መዝግቦ ሲያስተምር የነበረው የአልቡርሃን የርቀት የቁርአን ማዕከላችን አዲስ ተማሪዎችን በመቀበል ላይ ስለሆነ እርሶም ዛሬ ነገ ሳይሉ እስክሪን ላይ በሚመለከቱት ስልክ ፈጥኖ ይመዝገቡ። ይህን እድል ለሚፈልጉ ወዳጆችም ያጋሩ። አልቡርሃን ሊትላወትል ቁርአን